አልኮ የወጣው ሚስጥራዊ ሰነድ ምንድን ነው? የጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ያወቁት ሚስጥር እስከ መጨረሻው በመጠበቅ ሲገባቸው ለርካሽ ገበያ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ጥቂት ወንጀለኞችን ለማዳን ሲባል በህዝቡ ስም መነገድ ይቁም። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ በፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶም የተቃውሞ መግለጫ አውጥቷል። በመግለጫውም አቶ ጌታቸው ረዳ ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የግልዕልና ለማረጋገጥ ያለመ ሳይሆን የህዝቡን ትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲሽሉ ገልጿል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ በሙሉ ወደ ሌላ አካል ሲያላክኮ ከሳሺ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህንን ወደ ሚዲያ ፕሮፓጋንዳ የወረዳ ኃላፊነት የጎደለው ተግባር ነው ሲሉም ተናግረዋል። የጽህፈት ቤቱ መገለጫ አቶ ጌታቸው ረዳ ሕገወጥ ሰዎችን ዝውውር አስመልክቶም በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርቶ አሁንም በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲልም ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸውን ግለሰቦች ላይ ብቻ ያነጣጠር፣ ሳይሆን ፍትህና ተጠያቂነትን እንዲረጋገጥ የሚያደርገው ይህ እንቅስቃሴ የሚጎዳ በጥናቱ ተሳትፎ በነበራቸውና አካላትና ቤተሰቦቻቸው ጭምር ለአደጋ አደጋ የሚያጋለጥ ነውር የነውር ነውር ነው ሲሉም በምሬት ወቅሰዋል። የጊዜያዊ አስተዳደር ፕሬዚዳንት በመሆናቸው ብቻ ያወቁት ሚስጢር። ይህ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲሉ አቶ ጌታቸው ረዳን ወርፈዋል። የፕሬዚዳንቱ ጽህፈት ቤቱን መገለጫ ተከትሎ ወደ አሁኑ ምላሽ የሰጡት አቶ ጌታቸው ረዳም የተጠናው ጥናት ተተንትኖ ወደ እርምጃ እንደማይገባ ስላወቅ ወደሚመለከታቸው በላይ አካላት መረጃውን ልኬዋለሁም ብለዋል። ሚኒስትሩ በጥናቱ ሰነድ ላይ መሰረት ህጋዊ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች እያንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። አንድ ሰው መሸጥ ስሌቭ ትሬዲንግን ሞደርን ፓርቪያንስ ለትግራይ ህዝቦች የማይመጥን ወንጀል ነው ሲሉም የሚለው ይህ አገላለጽ በፕሬዚዳንቱ ጽህፈት ቤት ባወጣው መግለጫ የለም ያሉት አቶ ጌታቸው ረዳም ሰነዱ ግለሰቦችን ከማጥቃት ባለፈ ህግ ልዕልና እንዲረጋገጥ ያለመ ነው ሲሽሉም አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናቱ ሰነድ ላይ የተቀመጠውን ሐቅ ነው። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም ላይ መነገድ ይቆም ብለዋልም። ይህ ሚስጥራዊ ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጡ ከፍተኛ መነጋገሪያም ሆኗል። በማህበራዊ ሚዲያዎቹ በርካቶች የተቀባበሉትም ይገኛሉ። ሚስጥራዊ ሰነዱም ሕገወጥ ሰዎች ዝውውር በብዛት በኤርትራውያን ህገ ወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾችም አሉት። በሰነዱ ጥናት ውስጥ የተለያዩ ወንጀሎች ተግባራት፣ ስልጣን ያላግባብ መጠቀም፣ በወንጀል የተገኘ ገንዘብን ህጋዊ አስመስሎ በያዝና ማዘዋወር፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር የመንግስት ስራ ምቹ ባልሆነ መንገድ መስራት፣ ኃላፊነትን ባልተገባ መንገድ መጠቀም፣ ሙስና፣ ወዘተ የመሳሰሉት እንደሆነ ተገልጿል። በሰነዱ በተጠቀሱ ወንጀሎች ተግባራዊ ከሰራዊቱ አመራር ያሉ የነበሩ ጀነራሎች ማዕረግ ያላቸው ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራሮች ያሉ አስተዳደራዊ ነጋዴዎች፣ ሌሎችም የሚገኙባቸው 231 ተጠርጣሪዎች በስምና በፊርማን ተጠቅሷል። ሰነዱ ሕገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበትን ቦታ እና ቀን፣ ያረፉባቸው ሆቴሎች እንዲሁም ለሕገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳቦች ቁጥሮች ሰፍረዋል። የጥናቱ ሰነድ የሰው ማስረጃም፣ የድምፅ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ ሰነድ መሆኑንም ይዘረዝራሉ። በሰነዱ በአንደኛ ተጠርጣሪ ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረ ትንሣኤ በቅርቡ ከሀገር መውጣታቸውም የሱሩ አቶ ጌታቸው ረዳም በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታም ጠቅሰዋል። የኩፍኝ በሽታ ባህር ዳር ግንቦት 11 ቀን 2017 ዓ ም አሚኮ ኩፍኝ በካ ቫይረስ የሚመጣ በሽታ ነው ሲል ተናግሯል። በሽታው ለከባድ ህመም፣ ለአካል ጉዳት ብሎ ለሞት እንደሚዳረግም ተናግሯል። ኩፍኝ ማንኛውንም ሰው የሚያጠቃ ሲሆን በዋነኛነት በጨቅላ ህፃናት ላይ የሚበረታ የዓለም ጤና ድርጅት መረጃ ያሳያል። የመተንፈሻ አካላትን በማጥቃት ወደ ሌላ መላ ሰውነት መሰራጨት የሚችል በሽታ እንደሆነ ይነገራል። የአማራ ክልል ጤና ቢሮ የክትባት ስራ የክፍል አስተባባሪ ተሰማ ብሬም እንዳሉት ኩፍኝ ከፍተኛ ትኩሳት፣ ከፍተኛ የራስ ምታት፣ ደረቅ ሳል፣ በአፍንጫ የሚፈስ ፈሳሽ የአይን መቅላት ምልክቶችን ያሳያል። የቆዳ ሽፍታ ከፊት መጀመር ወደ ሌሎች የሰውነት አካላት የመሰራጨት ባህሪ አለው ብለዋል። ኩፍኝ በፍጥነት የሚተላለፍ በሽታ ነው። ከታመመ ሰው ወደ ጤነኛ ሰው በትንፋሽ፣ በሳል፣ በንጥሻ እና በንክኪ ይተላለፋል። በተለይ ደግሞ ትባቱን ያልወሰደ ሰው በሽታ ካለበት ሰው ጋር ከተገናኘም በኩፍኝ የመያዝ እድሉም ከፍተኛ እንደሆነ ያስረዳሉ። በኩፍኝ በሽታ የተያዙ ሰዎች በሽታውን ወደ ሌሎች ሰዎች እንዳያስተላልፉም ቤታቸው ውስጥ እንዲቆዩ ይመከራል። ወደ ትምህርት ቤት፣ ስራ ቦታም ወይንም ወደ ሌሎች ቦታዎች ከመንቀሳቀስ መታቀብ ይገባልም ሲሉ አክለዋል። በኩፍኝ የተያዘ ሰው ሕክምና ካላገኘም በሽታው ከተጀመረ ቀን አንስቶም እስከ ጥቂት ቀናት የሚያስከትላቸው ጉዳቶች በተጨማሪ ዓመታት ቆይታ የሚያስከትላቸው ጉዳዮችም አሉም በተወሰኑ ሳምንታት ውስጥ የማንጀራት ገትር፣ የመተንፈሻ አካላትን ኢንፌክሽን፣ የበሽታ መከላከያ አቅም መቀነስና ተቅማጥን ያስከትላል። በሂደት ደግሞ ሊታከም የማይችል ጭንቅላት ጉዳት ጨምሮ ሌሎችን ጉዳቶችን ሊያስነጣም እንደሚችልም ይናገራሉ። ክትባት የኩፍኝ ዋነኛው መከላከያም መንገድ ተደርጎ ይወስዳል። ሁሉም ህፃናት ክትባት እንዲወስዱ እና አዋቂዎቹ ክትባት በልጅነታቸው ካልወሰዱም እንዲከተቡም ይመከራል። የኩፍኝ በሽታ አንዴ ከተከተበ በኋላ የተለየ ሕክምና የለውም። ይሁን እንጂ የበሽታው ምልክት እንዲጠፋ እረፍት ማድረግ እና ለውስብስብ ህመምም ከሚዳረጉ ጉዳዮች ራስን ማቀብ የሕክምና ሂደቱ አካል እንደተደረጎም ይወሰዳል። የትኩሳት ማስታገሻም የጸረ ባክቴሪያ መድኃኒት በመውሰድ የህሙሙን መጠን መቀነስም ይቻላል ይላሉ። ብዛት ያላቸው ፈሳሽ መውሰድ ለሳል የሚዳርግ እርጥባማ አየር ማረፊያ ክፍል ውስጥ እንዲፈጠር በማድረግ ከኩፍኝ በሽታ የማገገሚያ ጊዜን ማፍጠን እንደሚቻልም መረጃዎችም ያሳያሉ አሁን ላይ በክልሉ በሽታዎች በሽታው መኖሩን የክትባት ክፍል አስተባባሪ የተሰማ ብሬም እንደገለጹ ይነገራሉ። በሽታው ለመከላከል ከመደበኛ ክትባት ባለፈም የማጠናከሪያ ክትባት ሲሰጥም ቆይቷል። በዚህ ወቅት ከግንቦት 6 2017 ዓ ም ጀምሮ እስከ ግንቦት 15 2017 የሚቆይ መከላከያ ክትባት በዘመቻ እየተሰጠም ይገኛል። ክትባቱ እድሜያቸው ከ9 ወር እስከ አምስት ዓመት የሆኑ 3.7 ሚሊዮን ህጻናት በላይ ህጻናት ተደራሽም ይደረጋል ተብሏል።